መንግስት ሁሉንም የህብረተሰብ ክፍሎች ተጠቃሚነትን የሚያረጋግጥ የልማት ስራን በመከወል ላይ ይገኛል። ይህ የልማት ስራ የሬፈና ወይም የኢሬቻ በዓል የሚከበርበትን ቦታ ማልማትን ያካተተ ሆኗል። በሆራ ሐርሰዴ ያገኘናቸው የበዓሉ ተሳታፊዎች የቦታው መልማት ምቹ ሁኔታን የፈጠረ ብሎም ከዚህ በፊት የነበረውን መጨናነቅ ያስቀረ ስለመሆኑ ያነሳሉ። ዘንድሮ በተለይ ይህን ቦታ በጣም አዲስ ሌላ ቦታ መስሎኝ ነው የታየኝ። መንግስት ይህን በማድረጉ በጣም ምስጋና ይገባዋል። በጣም አገራችን በጣም ለየት ያለ እድገት ላይ ነው ያለች ብዬ ነው የምገምተው። ነው ነው እነሱ ይም ለማስበሰል ሳይሆን በጣም በጣም እዚህ አካባቢ በፊት በጨናነቃለ መሬቱ አቀማመጡ ትክክል አይደለም። ዘንድሮ አንድ ኩሽታ ሳይኖር የሚሄድ ሰው ሁሉም አካሄዱን ጠብቆ እንዲሄድ ያደረገው ይሄ ልማት በማሰራቱ ነው ብዬ ነው የምገምተው የተሰራበት ቦታ እና በጣም የሚመች እና የሰላም የእርቅ የአንድነት ነው። ከዱሮ ስናይ ዱሮ እዚህ ጋር ቦታዎች አይመቹም ነበረ። ዘንድሮ ልማቱ በጣም የተመቻቸ ነው። ስለዚህ በጣም የመማሪያ ትውልድ የሚቀየርበትና የመላ የኢትዮጵያ ታሪክ የቅርጽ እየሆነ እየመጣ ነው እና በጣም ይመቻል ቦታው በጣም የተሻሻለ ነው። አሪፍ ነው። አዲስ ነገር ማይቻለው በዘንድሮ ላይ ጥሩ ነው እና ያው ጥሩ ነው ላለው በአጠቃላይ በተለይም በልማቱ ወደ ማክበሪያ ስፍራው የሚገባው እንዲሁም የሚወጣው ሕዝብ በተለያየ መንገድ መሆኑ ቀድሞ የነበረውን ግፊያ እንዳያስቀረም ይናገራሉ። እንዲሁም የተዘረጉት መብራቶችም ልዩ ድባብን ስለመፍጠራቸው ያነሳሉ። መጋላ ብሾፍቱ የሙ በብሾፍቱ ከተማ የተሰራው መንገድ ሁሉ አስደናቂ ነው። ብሾፍቱ አበባ አድጋ በህዝብም በልማትም ተለውጣለች። ወደ ወራር ሰድ የሚወስደው መንገድ ሁሉ በቢሾፍቱ በጥሩ ሁኔታ ስለተሰራ በጣም ተደስተናል። ባሉንም አክብረን ደስ በሚል ሁኔታ ተዝናንተናል። ቃቃኒስ ቃቃኒስ ቤኩምሳኒስ ሆጀታኒስ ሚሶማኒስ ባለፈው ጊዜ መጥቻለሁ። ዛሬ ዓመት መጥቼ ነበረ እንደዚህ አልነበረም። አሁን በጣም ፏ ብሎ በጣም አምሮ ኤሌክትሪኩ ምኑ ህዝቡ በጣም ደስ የሚል ነገር ነው። በሌላ በኩል የኦሮሞ ህዝብ ለተሰጠው አመስግኖ መጪው ብሩህ እንዲሆንለት የሚለምንበት ስርዓት የሆነው ኢሬቻ ለረጅም ዓመት ጠብቆ አቆይቶታል። ይህንም የማስጠበቅ ስራ ይጠበቃል። ማንም ብሔር ብሔረሰብ መጥቶ እንዲያከብር የራሱን እንዲያደርግ ክብርና እሴቱን ጠብቆ ማቀበል፣ አብሮነት ማጠናከር አለበት ነው ብዬ ገምታለሁ። ይህ አኩሪ ባህልም በዩኔስኮ እንዲመዘገብ ጠብቆ በየኔነት ስሜት ማቆየት የሁሉም የቤት ስራ ሊሆን እንደሚገባም ተመላክቷል። ባህል ቀጣይነት ያለው እስፔሻሊ ዩኔስኮ ላይ ተመዝግቦ ይሄ ነገር ቀጣይነት ያለው ጥበቃ ማድረግ ይኔ ነው ብሎ ሰው ኃላፊነት መውሰድ መቻል አለበት። ከፖለቲካ ርቆ ባህሉን ብቻ ስርአት ማክበር መቻል አለብን ማለት ነው። ጥበቃ ማድረግን መቻል አለብን። የ2018 የኢሬቻ በዓል መስከረም 24 በሆረ ፊንፊኔ አዲስ አበባ ላይ የተከበረ ሲሆን በዛሬው ዕለትም ደግሞ በቢሾፍቱ በሆረ ሀርሰዴ በርካቶች በታደሙበት በአማረ መልኩ ተከብረዋል።